ጉራማ ነው። በጉር አሰፈረን ነው በጉር አሰፈረን ነው። አሁ አሁ በዛ ማግ በዛ ክስታኔ እንጂ ታይ መዘግብ ይወጣ ሌላ ደብ ዛት ቋራ ነው ክስታኔ እንጂ በጉር አሰፈረ ንጊዜ ጦርነት ተነሳ ወይ በዛ ዘመን ጦርነት የነሳበ ጊዜ ጦር ዝመትም ባሉትን ጦርነትማ ዝመት በባከነ እኛ ምድር መቻብከነ ምድር መቻብከነ በጉራ ሰፈርከነ ባይተወልቅና ይብልሙት በጦርነት ይዘሙ ሀገር ተወስድሙን ባለ ነው ክነም የቁና የወረሞ ስምን ይብልሙ የቁና ሶዳ አይል ይብልሙን ላይሆን ይችሉ በየጉር የቁና አሁ ማን በጻፈኒ ስም ባኒ መጻሁ ዶክተር ላጲሶ በጻፈኒ መጽሐፍ ውስጥ አያጀው ነው። እዚህ ዚስም ሶዶ ባለም የጠራን ራስ ጎበና ነ ብሎ ራስ ጎበና ነፃ አውጣ ባለም ላከን ማ ጼ ዮሐንስ ላጼ ምን ይልክ ላጼ ምን ይልክ አጼ ዮሐንስ ያጠንቴ ፍላጭ የስጋዬ ቁራጭ እዚያ ስላሉ አስከብር ባለም ጊዜ ይዘዘንትን ይዘዝ ጎይማ የራስ ጎበና ፍካም ነፃ አውጣ ነ የክርስታኔ ባለም ላከን ላከንም በዚህ መጣም አሁ በመጣ ጎይማ ተክስታኔ ክርስታኔዎች ቀ ሮ ማይች ዱላና ጌቶ ቀደሙ ምዝሙት ቀደሙ ምዝሙ ቀደሙሙ ክስታኔ ይበደሩ ካቸው ባላባተን ይክነት ይክነም ይደለና ይደለና ይደለና ዚህ ስም የማ ያበን ራስ ጎበናን ሶዶ በለሚያ ወጣለ ራስ ጎበናን ብል በመጻፊ አጆ ሚኑ በላጲሶ መጻፍ ኢኖ አሁን በተላ መጻፍ አጆ ነው ኢኖ ኳትሆም ግን በበዚህ በበቾ ዘባ ይትለፍ ጎይ ማን አዝማሽ ስባት ይትለፍ ጎይ ሰላሳ ተከታዮች ነበሩ። ሶዶማ ሶዶማ ሶዶማ ሶዶማ ሰላሳዎች ውበልን ሶዶማ በዛተ ዘም ዝዬን ይመጣ ጎይ ሰዶ ዛሃስኮ ስለባለም ዘን ምድር ሰፈረ መው ዞ ዘም ቶና ዚ ሌሊ ክስታኔ ትሽል ሌሊ ክስታኔ ትሽል ሶዶ የውረሞ ስምንጭ ቦበልን ያመን ይመስሉ አው ሶዳው በል በኦሮሚያ አማቾ በል ይመስሉ አማቾ በል ይመስሉ እ አማቾ ግን ግዕዝ ግዕዝ አውራ ያውራ በዚህ ነሙ ክስታኔ መጀመሪያ የሰፈርን ክስታኔዎች ነጻ ያውጣንሽ የመጣ አዝማሽ ክስታኔ ማይ ባለመደል ትጥግሪ ክሳ ትጥግሪ ክሳ ትጥገር ተፈሳ መጣማ አባ መርሳ ስባት እንዲህ ባሉ አሁ ነፃ አውጪን እኳ ነፃ ያወጣየን ያመጣ አልድበል ኳይፎለን የመጣል በታሪክ ያዥንጎ ይፍትን ክስታኔ ነው። ፍትም ክስታ ይኑ ሌላ ያመጣኒ ቋንቋ ነበር። ይስፋፋ ወይም አማርኛ ወይም ትግርኛ ወይም ግዝን ይዘኒ የነበሪን ይዘ ጊዜ የቶና በመሰረተዋን ሰባት ክንክነ ሰባት ቤቶች

ስብሀት ቤት ለወበልን አደበል ሰባት ቤት ደብል ባዮች ቤት ነገር ሰማሁም አግባብን ክስታኔ በገረው ሙያው ምንን ተሌላ አገር ይን ያልፍ ጎይ አሁ በሌላ በአዲስ አበባ ናሽን ጎይ ይልቅ ክስታኔ ወዘላን ምንን በሀገረው መነሻዋን ወዘላው ምን ነበር ናሽን ጎይ አሁ መቸም ገበሬ ነው፣ አርብቶ አደሬ ነው የል እየጠበብ ያለን ሽመናም ይችሉ ሽመናም ይችሉ በሀገረው ያለ ሙያ ይዘም ከተማ ወጣም አሁ ይልቅሙ ነጋዴ ልብስ ሰፊ ቡናጌና ሆቴል ምናምን ይነንትን ሌላም ሌላም ወዘላ ይነንትን ነንትን በሀገራዊ ነሳም ሌላ ሀገር ያልፍም ዩዘ ይኛው ወዘላ ምን አሁን ሌላ ጎሳ ይ አታት ጎሳ ሌላ ብሔረች ነ እዛ ብሔር ክነም የቀረሰኒ ወዘላ ወዘላ ነሚሆኑ ለምሳሌ ስልጤና ሽንጎ ዳቦ ዳቦ ክነ ወዘላ አትሙት ይለግድይኛ ሰምን ወዘላ ነች በሀገር ይነሳም ዛ ድረስ እኛ ወዘላኛ ኮንጎይ ወዘላኛ የክስታን ወዘላ ቅሙጭን በገየትሙ ቅሙጭ በገየትሙ ቅሙጭን ያት ቢለን ሌላ አደበ ሳቡኘት እቁብ ውጆ በየአይነተው ቦራ ቁቴ ቆተታ አንገት ግቦ ጂጊ ጂጊ ጂጊ ሊኩጉርሙ የቅሙጭ ወደ የልም ማኩልም ይበልቱ ተኩልም ይበልቱ ተኩልም ጂጊ የሁሉም ይረዶ ተኩልም ባየሌለና ምሽት ጂጊ ታወጣ ይረዷትን ምሽት የሞትና ምሽት ጂጊ ታወጣ ትድግስ ያልደበል ይረዷትን ተኩልም ጂጊ ሁሉም ሙቀይ ዋጋት ይገበሏ አዎ የምን ቀበል አራ በፍፁም በፍፁም ያቆቆሙትን የቄስብ ያርስለ ነበር ዳር አይ አይ የኳሽኒ ቡሩም ትርፍን ኳሽ ድሮ ተንጉስ ቅጥ ነበር። ነገስ ከመ ቀሰስ ከምን አሁም ንጉስን በሻልሙቦ ንጉስ ነው ግን አልሻልም ቦ ይዝሙ ማይብልሙ ንጣበት የሃይማኖት ነገር ነው እምነተው። እዛ ቲጠራ ቲጠራ የመጣ መቸ ነው? ትክክል አሁን እኛ ኢትዮጵያ አጠቃላይ አሁን ሃይማኖት የገባ በአቡነ ሰላማ በአቡነ ሰላማ ጊዜ በአቡነ ሰላማ ጊዜ የምንገባውም እኛ በክሪድ በክሪ እምነት ተቂበለ ተበለሽሎ አለም ሻለነት አሁንም ድረስ አሁንም ድረስ በሃይማኖታው ቅሙጬ እንቅማመጠን ያለ ቁጥር ማናሳ ቢሆን በትክክል እንደሁም የዓለም

ሆነ ክስታኔ ማ ቀንጡ ስለሆነ ቀባ በለን ክስታኔ ምን ያንስት ምን ያንስት ምን በምን ተበለጠ ሌሊ በምን በለጠን? ነው እቺ ያንስ ቀይ አይባለ ነው ያውዱም ጉ ያነሰ ያነሰን መነን አትነት አትነት በጎሳው ክፋፈል ዝትን ያነሰ እዚህ በኩልም የመጣ መርዝን ወያ ያመጣነነኳሚፍት ዶላ ጌቶ ባይብሎ ደስታ ድነድ እዚደ የምን ቁና ክስታኔ በተዋለ ደፎ ሁልም ቁናን እዚ አትነት የከላነ እኛ አትነት የከላነ ምንን የጎሳ ብዛት ክፍፍልን ዝትን ያጠፋንን አሁ ሰብ አታይታይሽሉ አይውቀት ታይነብር ወዘላ

አገኘሁም ደግሞ አትነት አነሰን አነሰን ሰባት የአሽሆ መዲ ክነም ለኩል ቃይ ይፍት ግንባር ይመጣው ይዘይሙን አገር ክነም ያለመሙን አው ጌጌን ደም ድረስ መኪና ይገፋው ጌጌን አውትኛው ዘላ ወጆግራስ ወዘ ይቀርስና አውት ክነም በደርሙን ነው ቲና ቲ ቲና ቲ አትነት ይነነሙን ምንም ልዩነት ቢነብረም ቲያሊ ውጪ ትወጣ እዛ ልዩነት ክነም ቲያሊ እዚ እኛ ጎዳ ነው እዚ ትዛት ትብሉ ቀይ አሁ እኛ ሌላ አደብል ያጥፋን ምን መሰለን ናትዋቱ ዘይ መብላ ጎንደሬነት ተሰማንሽ አዲስ ንደርአዲስ አንሽላ ሊባሲ የክነንኩም ብንብ ዘይ የክነን ኮንጭ ብጎንኛ ብንወድ ማለት ስላነበር ክነን በደርሙና በኩልም ቃ በደርሙና ያንሰሙን የባሴ ያንሰሙን አሁን አሁን የላቀም አሁን የላቀም እኛ ካልነምሽ እኛ ካልነ ነው። እኛ በክነን በክነን ኪርጧል ነን እንገባው ጡርም በክነጌ ነው ጡር በክነጌ እኛ ጡር አላግባነ ክነጫማ አብዛኛውን ክንጫማ ይጠርግን ክነሙትነሽን ትጌ ይጠርግን ክነ ማኝ ሞዘ ላይ ለ እኛን ጎንደር መንካይ ቃጣከእምቃይ እንብልቃይ ነው ተላለየን እቺ ኳ አይዘበርልን ክስታኔ አሁኝ እና ትላበኝ ያዥ ጎ ያነጻጽሩ ጎይ በመሪነትም ተመንግስትየን በወቅረብም የድሮ ቀኝ አዝማችም፣ ደጅ አዝማችም ብሎ ስም ነበረ። ነ ማረግ ነበረ። አሁን እና ድሮ ቅጥነነ ተድሮ ይጮኙ አሁ ይልቅ መደረ ነ ነው ሆነ አቦ ያሁ የባላባት ዘርጭ ነበር። በራም በራስ ደጃዝማች፣ ፊት አውራሪ ብሉ የባላባጭ ነበር አሁ በገባርም ቀረሱም። ስለዚህ አሁ ይበልጦ ብሎ ጊዜ ያሁ የበለጠ ይፍት ስሜቡ የባል አባት ቤተሰብ አልድበል የተራሰ ባላቡ ሹመት ባላቡ ባላቡ እውቅና ባላቡ በአሁይ ጊዜ እውቅና ዋቡ ስለቀረሰ ተድሮ ያሁ ጮኞ በአሁ ጊዜ ያ ጮጮኞ ይጮኞ አሁ አርዴ ናዥንጎይ ዚ አትነት ሸንት ሸሙም ማትነት ጎሳይ ብሎ ያጠፈሙ ሸሙ ውንድንሽ ይጋባ እዘሙ ይጋባ ባገኝም ወገንን አይጋበም የኛሁም ዘርት ይቆጥሩም ቻልፍ ማው ገፈሩ ገፈርሙም ባዮች በክፍል ተጋኘሞ በቃ አማራዩን ትግሬውን ማንን ቃይሁ ክነም ይጋበሙ ዛ አትነት ያመጣው ብለ መግመቱ ይሁንች አታትማ ምን ይቂን ነው አታት ይሰብ አወራረውሃን ቋንቋውሃን ሴራውሃን ባህላን ላይ ላይጠፋየን እርስ በራስ ወጋባኛ ጥቅም ይነንት ይብል ሀሳቢ ነው ያ ኳያ ኳያ ዋጋ ይነንትን አሁንኛ ክስታንኛ አወራር በዚህ በቀላል ምድርኛ ዘነም ስልጡን ሎም ሲብ በአማርኛ እናወርድ ኩልንጎ ይህምን የኛ ክኒ ምን ኮነ ጉዳትኛ ጉዳት ያመጣ በጣም በጣም ዚህ ማለቅ ያትንሰ ነው ያትንሰነ ዚትን የምን ብኛ በልሳንኛ ባወር በልሳንኛ ብናወር በቅበትኛ በቅበትኛ አትሽ ስልጡን ሎምስል ስልጡን ሎምስል ሎምስል በአማርኛ አይብሉ ጎይ ያስተላልፍ ጎይ ያጢለው አይዲያ ክስታንኛ ያወረሰ ሰብ ስልክ በደወለልኝ በምን እንቀር በማርኛ ታወረረ ወይስ ጌሪ አቆም ካባ ክስታንኛ ምን ፈያን ፈያን አርዲዎች ደስ ብሎም ቀረስሙ ፈያን ሸንጎም ይዘም አብራተነት ይዘም የጎርደና ሸንጎም ይዘም አብራታነ ሞን ፈያኔ ኳም ፈያ አቅጣጫት ይዘም እዩን እዲ አት ነገር፣ በዚህ አጋጣሚ ና አመስግን ምስጋና ይኔው ምስጋና ዲምንን በክስታኔ መጽሔት ላለ አት ጾፍ ጻፍኩም ነበር እዚህ አማርኛ መዝገበ ቃላት ክስታንኛ አማርኛ እንግሊዝኛ መዝገበ ቃላት ነጋሽ ታምራየ ሲማ ያክላልትም ጎይ እዲም የሰነዲ ያገዝኩ መስለው በእሱ ሐሳብም በምንም አታት ነገር አገዝኩም። ይልቅሙማ ምርቃቲ ይመርቁ ጊዜ በብሔራዊ ቲያትር ነበርኩ የሰነዲ አስተዋጽኦ ቅናውም ሰርተፍኬትም አገኘሁም እ በኳ መጽሔት ላይ ጻፍኩኝ ታሪክ በዚህ አጋጣሚ በምን ያህል ገጽን ይገኝ ዲያኒ መጨረሻ አካባቢ ክስቶ ጡረተኛ ይብሉ በክስታኛ የጻፍኩት ሱሌማን ይብሉ ታገኝ ሙትን አገኝ በኋላ ላይ የጻፍኩት ጽሑፍ ምንን አዎ ክስታኔ በነገርኛ ላለ ይፍቱ ግን በመነሻኛ ወድነ የሆነ ነገር አወረርን በድፍ ነው። ግን ክስታኔ ተፈጥሮሃን ጡረተኛ ደብል ጡረተኛ የውዱ አይለ ቀንጡእዲም አልተሳሳት ኮበልን ዛ ርእስ እዲምእን ጻፍኩ ቦይ ክስቶ ጡረተኛን ይብል የምን ባኩ ክስቶ ጡረተኛን የባኩ የምንን ኩልጎይ ኮራቦ ተልብደ ዲሰትቦና እንደም ታሪካን አሴስብ ጊዜ እንበእንበ ይብልዩ ናውደም እዚህ ባልወልድ ቤተ ክርስቲያን አራት ሺ ብር ምናልባት በዛ ውስጥ አይነ ምቦት ደም አረት ድሮች ግድድር ድሮች አራት አረት ሺ ብር አምስት ህነም ኩያ ሺ ብር አመጠሙን ጊዜ መስጊድ ያርሽሙቦ ባልሞም አሪከሙና ዚህ ውለታ ደህም የሰማይም ጌታ ይጻፍን እኛም ለወዘብራ ያብቃን አሜን። ለትውልድኛ ጡር እያገበብ ምክንያት ይሆን። በጣም ከባድ ምስጋና ይሄ ለዚህ በውሽጣ ውሽጣማ በውሽጣ በግፍትኛ እዚህ በክስታኔ ምድር ቤተ ክርስቲያን ያረሽጎይ አታት ባለሀብቶች ሙለ ቤተ ክርስቲያን ስሙኒ ታይቀላቀል ዋጋ ታይቀላቀልም ራስ ክንም ያረሽሙ ጊዜ ያርክሙ ዛ ያሪክብማይ በሞረህነም በቅርብ ያለም ሙስሊሞች አይትለለምኩም እዚህ ቦራ አፍክም ማሞም ደስተኛ ተከፋ ይሆንም ይረድሙም ይብለም እኛ ደስ ባለንም ክንደም ደስ ይበለም ባልሙም ቦራ ያበም ሰዎች በቁናም ኪት ሶስት ተሽሉ እዚህ ሰዎች ያገበሙ ጡር ለትውልድ ይተርፉ ልክን ክስታኔ ጡረተኛ ለሆነዋን ምልክተው ዚትን ለዲ ገባ በጣም ከባድ ከባድ ከባድ ልክና ልክና ይሰቦች ይተለለሙን ይለሙን ነው እኛን አርድም ንበላጎ ፍርቅ ንበልጎ ክነም ወዘን የለበም ባልሙም ዋብ ክነም ዛውቀናንም በጣም ከባድ ማለቅነት ለክን ለዲ የክስታኔ የጦረተኝነቷን ምልክተው ተዚህ ይበልጡ ተዚህም ሌላም ምልክት ይነነትን ዚህ ግን ለዲ ዋና ብሩም ደስ ይብሉ ቃ ጥሩ ጥሩ የጻፍ ቀን ጥሩ ደስ ይብሉ በጣም ደስ ይብሉ። አይ ነድብ ነው። እዚህ መስጊድማ አረሸነ ፈጀነነት ፈጀነንም ናሚ ረቀየን ጉድ ጉድ ነብል ጎይ ኮሬንቲ ኮንታክት ቀናም ጎይ ዛዘግዲ ነበር በቃ እኛ ብንነድ ነው የሚጠሩት፣ ወላዲት አምላክ እኛ ብንነድ ነው የሚጠሩ። እንደም አላህ ምን ክርስቲያን ወንም በገገራ ቁረት ያለም ሰዎች ውይ ከሁም ነጥፋ ከሁም ነጥፋ እኛሽ ፈያ ነገር ትወድልና አዚ መስል መስጊድ አዚ ምርኮ ያለይ መስጊድ ለተደባል ጊዜ ይበሽሙን በዛት ወለሁ ጊዜ በምሽቱ አምስት ሰዓትም የመናጊ ዲብ አዲስ አበባ መጠሆን ነጠላ ዝቀዝ ዝቀዝዘግሞ ብሻይ ሰላ ሰብኮ መጠሙም ጊዜ ካሁም ነጥፋ ባልሞ በሽሙን ተዚበማለሁ ዛ ሰዎች በዚህማ መስጊድ ልሎ አጥፋ

መስጊድ እና ረሽየን ንገባ ጎይ አለፍን አለፍንም ጊዜ ሞጪ አለቀብ ነው። መኪና ወለፍ ቄጠው ዲንዲና ይዘነት ይዘነት ይለ በበርህ ቆም ነው። ማአት ምሽት ክርስቲያን ና ምሽቶ ባለናት መስጊድ እና ረሽየን ቆርቆሮ ይዘነ መጣንም ነበር ዚህ መቶ ቆርቆሮ ቢቲና ተድር ገየቲ ማለት ራቀውንም ባለናት አንተም በደገማን ነው ነው ባለት በይ አወረድና አወረድነው ጊዜ በገለመ በደገማ ነው አወናንም ንወጣ ጎይ በበርህ ግድድር ጠደ ይነሙን አት ኪት ሶስት ጠደ አረጥም ጎይ መስጊድ አርሽሞ ባለት ማበተ አበቃ ታንሽላ በቃ ታንሽላ ዝም ካሪከ ዝም ጦር ዝም ክስታን ያገባን ጦር አሁን ልቀዲ ምናት ምናት ሚናው

እት አትነት በጉራም በቀኘም ታል ተኩልም ብሔረሰብ አትነትን ት አትነት በሌለ እዳ ሌላ አይሽሉ ማመር በፍቅር ይሰጩ ያትመረ በፋት ቀረሱም ጊዜ ቀረሱም ጊዜ እቁብ ማለቂ ብር እቁብ ወበል እኮ አቀበ ጠበቀ ይብል ግዕዝ ቋንቋን እቁብ መጠባበቂያ ወበልን እቁብ አቀበ ጠበቀ ግዕዝ እቁብ ወበል መጠባበቂያ ወበልን መጠባበቂያን እቁብ እዚ የኛ ዋኒ ማአኛ እቁብ የምስር ረትና ትክትለ ሳቡኘት ዳዳኛ ጎ ንፈቃዳኝነት ፍርድጌፍርጌ ምናመጣፍርድጌ ምናመጣ ፍርድጌ ሳቡኘትበሳቡኘት ታይሸል የትለፈም ያለፈ ሰብ ይቀጦት እኛ ሳቡኘት ፍርድጌ ትንፈካ ፍርድጌ እኛ ሳቡኘትቀንጡነ ነው በቁቢ ነገር በቁቢ ነገር ማለሰነሳንቃኝ ነው እቁብኛ ይብሉ ጎን ይቁብ ነገር በጣም ይገርሚ ምንን ዋጋ በዚህም በዛም በአርባ ሰብ በመቶ ሰበሰቡም ልቀልቅቅም ልለቀሙም ጎይ አቡም ይዝብር የሚመጣው ወበሌ መውታመን ማለቅ ነገር በቃ ወታመን ቁም ነገር ከባድ ዋጋ አይነነት እ

የመቃብር ልብሰው ሁላ አየው ጥሩም ባይነፈለ ይመጣ ውድርተኛ በክብር ይቀብሩትም። ቅሙጭ የነተው ለሞትም እንኳን በህይወታው ትናለ። ለሞትም ይሰበም ያውን ጀግና ማንም ይቀድም። እዚህ በሌላ ወገን ቀላልን በፍጹም አካባቢን ይቀብሩታል በለ በሌላ ተሰምን ብትፈቃ ወር የለን ወር የለን እቺ ለአሁኛ ኃይል እዚህ ኃይል ባወረነ በጫወት ነማለቅ ነገርን የኬርታ ግሎባል ሳውንድ ቤተሰቦች እዚህ ፕሮግራም ታጥመሙ ሙይ የኩልም ሰብ ይሰላሆም ሼር ላይክ ሰብስክራይብ ወቅና ተሳታፊ ኩንም ይኩልም ይሰላሆም ቀነም ማለቅ የት ማርከም ቦይ ይመስለውን የመጨረሻ ንቄናኔ በሴራኛ በምርቃት እንዘጋኝ በምርቃት እንዘጋነትን አብዬ ቢጨም አፍደህም መርቅሙና እኛ ሚንበል አትርፍሙኝ አትረፍሙ ምርቃት በንድር የፍልክ በሰማይ የውልድ ዝናብ ኮም ዝነብ ሳር ኮም የለም ቅብ ኮም ያለዝ ልብስ ሆም ያሞቅ ግንዝሆም ያጫር ምርቃት ሚል ለባለ ይሁን ወል ለወለደ ይሁን ከፍት ለገዛ ይሁን የገዛ የተባረክለ የወለደ የላቅለ የቀበጠ ያገኝ ያገኛ የቦርድለ የበርደን የልብስ የለበሰ ያሞክ ያለረሰ የረስ ያረሰ ያሞርት ያልነገደ የንግድ የነገደ ያትርፍ ያላግባ ያግባ ያገባ የውልድ እዚጌር ምድር የውርድ ላቀተኛ የፍርድ ወስ ተገር ታቅማጥን ትወልዲ ቀላማ በኬርተዋልን ትግባ አገር ጥቢቅ ወታደር በኬርዋልም ይግባ ልፋተኝ ገበሬ በኬርዋልም ይግባ በሰማይ በር ወንድልሽ ክረክሪ ነቃደ በኬርዋልም ይግባ የመንግስቱ ዘልተኛም በኬርዋልም ይግባ አርዴመኛ በኬርዋልም ይግባ አርዲ ኩሉን ምሸትም ደንገኘ ምሸትም ቅናን የሚይቡ በጆሃን አይታጠ አተጀባሪ ሁ አተጀደው ክርማን ሁ ሜጢ ደንበል ሁ መንዝ ስልጤ ሁ ይሰበንድ ከተት ሙሙል ሁ አገርኛ ሰላም ሁ ይምሪቂ ጉርዝ ሁ ይሞል ዝጌር ሁ ይሁን ሁን ዝጌር ኬል ሁን ኬልል አገርኛ ሁን ለኬል ኮሎባሌ ሁን ሁን